ኢትዮጵያ መድን እግር ኳስ ክለብ ለቡድን አባላቱ የ25 ሚሊዮን ብር ሽልማት አበረከተ። ሽልማቱ በክለቡ ባለፈው ርድራምስ ሲጫወት ይጫወት የነበሩና በክረምት የዝውውር መስኮት ክለቡን የለቀቁት ተጫዋቾችን ያካተተ ነው። በዚህ ጉዳይ ላይ ባልደረባችን ልዩ ይበለጠ ተጨማሪ አለው። የ2017 ዓ ም የኢትዮጵያ ፕሪምየር ሊግ አሸናፊው አንጋፋው ክለብ ኢትዮጵያ መድን የእውቅናና ሽልማት መርሃ ግብር አከናውኗል። በታሪኩ ለመጀመሪያ ጊዜ ይህንን ክብር ያሳካው ክለቡ ለቡድን አባላት የሚገባቸውን እውቅናና ሽልማት አበርክቷል። ዝግጅቱ እኛ እንደዚህ ይሆናል ብለን አልጠበቅንም። ያው አሪፍ ነገር ነው የተደረገልን። ያው የነበሩትም ሰዎች ምናምን ያው ከጠበቅነው ነገር በላይ ነበር እና አሪፍ ፕሮግራም ነው። ፕሮግራሙ በጣም አሪፍ ነው ያው እንደዚህ በጣም አሪፍ ይሆናል ብለን አልጠበቅንም። ከጠበቅነው በላይ ያገኘ ነው። እውቅና መስጠት ጥሩ ነው። እኛም ለፍተናል። እዚህ ያሰን መጣ ለፍተን ነው፣ በቀላሉ አይደለም። ፕሮግራሙም እንዳያችሁት በጣም ጥሩ ነው። ደስ የሚል ፕሮግራም ነው። መድን ድርጅት ለሰራችሁት ስራ ይገባቸዋል ብሎ ያመነበትን ነገር አድርጓል። በጣም ጥሩ ነው። ስለዚህ ምንም ከምንም በላይ ትልቁ ነገር ቦታ ሊሰጠው የሚገባው እውቅና መስጠቱ በራሱ አንድ ትልቅ ነገር ነው። ወጣት ተጫዋቾችን ልምድ ካላቸው በማቀናጀት በሊጉ ሻምፒዮን መሆን የቻለው ክለቡ እንደዚህ አይነት የእውቅናና ሽልማት መርሃ ግብር ለቡድን አባላት ማዘጋጀቱ በቀጣይ ክለቡን በተሻለ ለማገልገል መነሳሳትን እየፈጠረ ሆኗል። እንደዚህ አይነት ነገር ሲኖር እኛንም ያበረታታናል። በጣም ደስ ይላል። ምክንያቱም ለቀጣይ በርትተን እንደዚህ አይነት ውጤት ለማምጣት በደንብ ዝግጁ እንድንሆንም ይረዳናል። ሁሌም ስሰራ ያው እንደዚህ አይነት ለውጥ ምናምን የተሻለ ነገር ሲመጣ ና ያው ግዴታ ነው። ይህ ነገር የሚጠበቅ ነው። ቲሙ ደሞ ይህን ነገር እንትን ብሎ ስላደረገልን በጣም ደስ ብሎናል። እኛም እኛም ን ቀጤም ለሚበለው ቡድን እንደዚ ወጡት የሚያሉትን አንድ ላይያ መሸለሙ ጥሩ ነው። ትንሽ ዘግይቷል። ቢዘገይም ግን አሁን ራሱ በተለይ ደሞ ከሁለት ና ሶስት ቀን በፊት ኢንተርናሽናል ውድድር ላይ አሸንፈን በሸነፍንበት ማግስት ዛንዚባር ላይ ለምናደርገው ጨዋታ የመሱ ጨዋታ ራሱ ትልቅ ስንቅ ይሆነናል ብዬ አስባለሁና ትርክ የሞራል ማነሳሻ ነ ኢትዮጵያ መድን በእውቅናና ሽልማት መርሃ ግብሩ ከዚህ በፊት በኢትዮጵያ እግር ኳስ ብዙም ያልተለመደ ተግባር አከናውኗል። እሱም በክለቡ የባለፈው ዓመት ስኬት አስተዋጽኦ ያበረከቱ ነገር ግን አሁን በክለቡ ለሌሉ ተጫዋቾች ጭምር ሽልማትን አበርክቷል። ብዙ ጊዜ እንደዚህ አይነት ነገር አልተለመደም እንዳልከው ስለዚህ ይህን ነገር አስቦ ራሱ እንደዚህ የወጡትን ልጆች መልሶ መሸለሙ ራሱ በጣም ትልቅ ነገር ነው። እኛም በዚህ አጋጣሚ ደስ ብሎናል። እነሱም መጥቶ ከኛ ጋር እንጆ ያርጎ እንትንሰሌ ተሸልመው ስለሄዱ በጣም ደስ ብሎናል። እኛም አምና ካሳለፍነው አንጻር በጣም ከሚገባው በላይ ይገባቸዋል ነው ምለው። ምክንያቱም ብዙ ነገር አሳልፈናል። ብዙ ነገር ያየንበት ዋንጫ ነው እና እነሱም የላባቸው ነው። የላባቸውን ደግሞ ማግኘት አለባቸው ነው ምለው እናም ስላገኙ በጣም ደስተኛ ነኝ። ትላንትና የሰጡት አገልግሎት፣ ላበረከቱት አስተዋጽኦ ደግሞ እውቅና መስጠት ማለት ይሄ በተለይ ደግሞ ለቀሪዎቹ ተጫዋቾች፣ ለመጪዎቹ ተጫዋቾች፣ ለወጣቶቹ ተጫዋቾች ትልቅ መልእክት አለው። ከዚህ በላይ ደግሞ ለሌሎችም ክለቦች ትልቅ መልእክት የሚሰጥ ነው ብዬ ነው ማስበው። ኢትዮጵያ መድን በ2017 የሊጉ ሻምፒዮን መሆኑን ተከትሎ ዘንድሮ ኢትዮጵያን ወክሎ በአፍሪካ ቻምፒየንስ ሊግ መድረክ እየተሳተፈ ይገኛል። የቡድኑ ወሳኝ ተጫዋቾች ወደ ሌላ ክለብ ከመሄድ ይልቅ በክለቡ መቆየትና ስኬትን ማስመዝገብ ምርጫቸው ያደረጉ መሆኑ የተመላከተ ሲሆን በቀጣይ በክለቡ የተለያዩ ስኬቶችን ለማስመዝገብ በጥሩ መነሳሳት ላይ ይገኛሉ። እንደ ኳስ ተጫዋች እኔ ኳስ ፓሽኔ ነው የቀጠሉ ልጆችም እግር ኳስ ፓሽናቸው ነውና የቀጠሉት በጣም ሞር በጣም የተሻለ ብር እንደቀረበላቸው አቃለሁኝ። ኢንፎርሜሽኑም ስላለኝ ነው። እነሱ ግን ፓሽናቸውን ያስቀደሙት ያው እንደዚህ አይነት ነገር መለመድ አለበት። መድን ይበልጥብናል ብለው ከእኔ ጋር አሁን ለመቀጠል ሀሳቡ ኖሯቸው ማለት ቀላል አይደለም። በእውነት ለመናገር በአሁኑ ሰዓት በመቶ ሺህ ደረጃ በሰባ ሰማንያ ሺህ ደረጃ ልዩነት ያለው ገንዘብ ትቶ የሚመጣ ተጫዋች አታገኝ። ቻምፒየንስ ሊጉ ላይ የተሻለ ነገር እያስመዘገብን ነው። አሁን እኛ ከዚህ የበለጠ ደግሞ አሁን ያለውን ቀጣይ ያለብንን ጨዋታ አሸንፈን ወደ ቀጣይ ዙር አልፈን የተሻለ ቦታ ለመድረስ ነው እየሰራን ያለ ነው። ያው እንዳልከው ደግሞ ቀጣይ ዓመት የ2018ቱን ደግሞ ውድድር የተሻለ ውጤት ለማስመዝገብ ዝግጅቱንም እየሰራን ነው። ያው ከፈጣሪ ጋር አሪፍ ነገር እናሳካለን ብለን እናስባለን። ሁላችንም በጋራ ነው የምንሰራው፣ ከውጭም ከውስጥ ያለ ነው እኩል በጋራ